አምላካቸውን ሲያመሰግኑ አይገዋሉ፣ ክብርና ምስጋና ለአንተ ይሁን ይላሉ። ሰው እንዴት አደርክ ሲላቸው እግዚአብሔር እግዚአብሔር ይመስገን ይላሉ። እኛ ግን ለአላህም ሲሆን አልሐምዱሊላህ፣ ለሰውም ሲሆን አልሐምዱሊላህ። ምንድን ነው? ምንድን ነው በአማርኛ? ምስጋና ለአላህ ይግባው ለአለማቱ ጌታ። ሰውን እንዴት አደርክ ሲለን ምስጋና ለአላህ ይግባው ለአለማቱ ጌታ ለዛም አልሐምዱሊላህ ለዚህም ዓለም ክርስቲያኖች ቢያንስ ለአላ ሲሆን አመሰግናለሁ ይላሉ ለሰው ሲሆን እግዚአብሔር ይመስገን ይላሉ የኛው ምንድን ነው ፉከራ ሽለላ ይህ ግለሰብ እንግዲህ ፈጣሪ እንዴት መመስገድ እንዳለበት በባለማወቅ ግራ ተጋብቷል ያሳዝናል በመሰረቱ ትንሽ እንርዳው እስኪ እንርዳው በእስልምና እንደምን አደራችሁ ሲባል አልሐምዱሊላህ ይባላል አላህንም ለማመስገን ሲፈለግ አልሐምዱሊላህ ይባላል። በክርስትና ደግሞ የሚባለው እንደምን አደራችሁ ሲባል እግዚአብሔር ይመስገን ይላሉ። ወደ ፈጣሪያቸው ደግሞ ጌታዬ ሆይ ተመስገን። አንዲት ሴትና አንድ ወንድ ወንድምና እህት ነበሩ። እንደ ምሳሌ አባባል ነች። እኔን ነገሩን በሰማሁት ጊዜ ትንሽ ፈገግ ስላሰኘኝ ነው ላካፍላችሁ ብዬ ነው ወንድሟን ጠራችሁና ገብሬ ገብሬ አለችው። ዶሮዋ አካካች እኮ አለችው። ከዛ እሱ ደግሞ በአባባሏ ተገረመና ከት ብሎ ከሳቀ በኋላ አያማርና አያማርና ዶሮዋ አካካችላለሁ ብለሽ ነው ብሏታል ይባላል። እዚህ ጋር የዚህም ግለሰብ አካሄድና አባባል ከዚህ የተለየ አይደለም በሚል ነው። በእስልምና እንደምን አደራችሁ ሲባል አልሐምዱሊላህ የምንለው እንደምን አደራችሁ ለሚሉን ሰዎች ነው። በመሰረቱ የእስልምና ሰላምታ አለዋወጥ ደግሞ ይህ አይደለም። አሰላሙ አለይኩም ወረሐመቱላሂ ወበረካቱ ሆኖም እንባባል። አንተ ራስህን ሙስሊም አስደርገህ ነው ወይም ሙስሊም ነኝ ብለህ ነው እዚህ ቦታ ላይ ተውኔቱንም እየሰራህ ያለኸው። አንተ ሙስሊም አይደለህም። ቪዲዮዎችህን ገብቻ ይቻችኋለሁ በሌላም ቪዲዮዎችህ በብዙ ቪዲዮዎችህ ላይ እስልምና ላይ የተሳለቅክባቸው አካሄዶች አሉ በእያንዳንዱ ቪዲዮ ላይ እመጣልሃለሁ ምላሹን እሰጥሃለሁ ማለት ነው ለዛሬ ግን የተደናገርከውን ነገር ወይም የተደነጋገረብህን ነገር ትንሽ ፈታ ላርግልህ ብዬ ነው ነገሮችን አውቃቸዋለሁ አካሄድህንም አውቄዋለሁ ችግር የለም ችግር የለም ርቀህም አትሄድም ማለት ነው በእስልምና እንደምን አደርክ ካለ አንድ ሰው አልሐምዱሊላህ ትላለህ። በልተህም ስታጠናቀቅ አልሐምዱሊላህ ነው የምትለው። ምን ማለት ነው ይሄ? በሰላም ላሳደረኝ ጌታ ምስጋና ይገባው ማለት እኮ ነው። ታዲያ ያንን ሰውዬ መልሼ እንደምን አደርክ አንተ ራስህ እንደምን አደርክ አንተ ራስህ እናንተ ራሳችሁ እንደምን አደራችሁ መባባል አለብን ነው ያንተ አስተሳሰብ። ግን ይሄ ነው። አላህንም ስናመሰግነው በስግደትም ውስጥ ራሱ አልሐምዱ ሊላህ ረብል ዓለሚን ለዓለማቱ ጌታ የላቀ ምስጋና ይገባው ነው የምንለው በሉ ስለተባልን ነው። በስግደትም ውስጥ ይህንም ብለን ነው የምንሰግደው። ምግብም ተመግበን ካበቃም በኋላ የመገበንን ፈጣሪ አልሐምዱሊላህ ብለን ነው የምናመሰገን። ትርጉሙ ነው ምን ማለት ነው? ትርጉሙ ምስጋና ለአላህ የተገባ ይሁን፣ ከአላህ ወዲያ የሚመሰገን የለም። ለእኛ በተሰጠን ችሮታ፣ ለእኛ በተሰጠን ተድላ፣ ለእኛ በተሰጠን መልካም ነገር ሊመሰገን የሚገባው አላህ ብቻ ነው። እሱ ነውና ሰጪው ማለት ነው። በክርስትና እንደምን አደራችሁ ሲባል እግዚአብሔር ይመስገን ነው የሚባለው። አልክ በመጀመሪያ ደረጃ እንደምን አደራችሁ የሚለው ቃሉ ባይብል ውስጥ አለ አምጣልኝ። ወይም ደግሞ በሐዋርያቶች አስተምሮት ውስጥ አለ ሐዋርያት እነማን ናቸው? እስኩ እንደምን አደሩ ተባባሉ፣ እንደምን አደራችሁ ተባባሉ፣ እንደምንዋላችሁ ተባባሉ ያሉበትን ጥቅስ አምጣልኝ ከአራቱ የሐዲስ ኪዳን ወንጌሎች፣ ከመልእክቶች፣ ከራእይ እስኪ አምጣልኝ ወይም ከጳውሎስ መጽሐፍት እንደምን አደራችሁ እንደምን ዋላችሁ ተባባሉ ተብሏል ሰላምታ ተለዋወጡ ብቻ ነው የሚለው ለሰላምታው መለዋወጥሳ ምንድን ነው እሱ መላሹ መላሹ ምን ይበል ተባለ እስልምና ላይ አሰላሙ አለይኩም ለሚላችሁ ወአለይኩም ሰላም በሉት የሚላል አንተ እዚህ ጋር መጠ በተደናገርክበት ነገር እስልምና ማለት ሐሰት የተሞላበት አይነት ነገር ነው የሚልም ቃላት የተጠቀምክ ይመስለኛል እስኪ ቆይ እሷን ቦታ እንያት አንድ አፍታ ይህን ስላልክ እስልምና ወደ ሁሉ መሆኑን እየነገራቸው መልስ የለው እስልምና መልስ ለመመለስ ሄዶ መጽሐፍ መጽሐፍ ቅዱሱን መሳደብ አለበት እዛ ውስጥ ድክመትን ፈልጎ ይሄኛው ማሸነፍ ይፈልጋል እኔ ሙስሊም ነኝ እንደ ሙስሊም እስልምና ውስጥ ባለ ነገር ጥያቄ ጠይቁ መጽሐፍ መልሱ ሰማ በመጀመሪያ ደረጃ ሰለምክ አልሰለምክ ለራስህ ነው ብትክድ በራስህ ላይ ነው የካድክ የምትጎዳው ራስህ ነው እኔ ሙስሊም ነኝ፣ ግን እስልምና ላይ መልስ የለም ማለት ነው። እና ምንድን ይሄ ፉከራ ነው፣ ሽለላ ነው አልክ። አየህ፣ አንዳንድ ጊዜ ምላሳሞች ሰዎች በምላሳቸው ይገረፋሉ፣ በምላሳቸው ምክንያት ይመታሉ። አንተ በዚች ምላስህ ምክንያት በገዛ እጅህ ለመፈመስ ይሁን አላቅም። ትንሽ ፎሎወሮችህ አነሱ መሰለኝ፣ አንፎሎ አደረጉህ መሰለኝ፣ አላቅም ወይ ደግሞ የመጀመሪያውን ዙር ሳንቲሟን ሳብ አድርጋህ ለሚቀጥለው ዙር በምን መልኩ ሊሂድ ብለህ ይሁን አላውቅም። ግምቴ ነው የኔ እንጂ እዚህ ጋር ገሃድ የወጣን ነገር። በዚህ አይነት ንግግር አንተ እስልምና ልትቃወም አትመጣም ነበረ። በእርግጥ ወይ የድንቁርና ጥግም ሊሆን ይችላል። የድንቁርና ጥግ ሊሆን ይችላል። ሽለላ ነው ቀረርቶ ነው ትለ። ምን አገናኘው ከቀረርቶና ከሽለላ ጋር? ሽለላና ቀረርቶ ያለው አንተ ጋ እኮ ነው። በመጽሐፍ ቅዱስ ላይ እንትን መባል አለበት የግድ እስልምናነትን ለማለት፣ ባይብልን እንትን መባል አለበት። አንተ ባይብልን ታውቃለህ? ታቃለህ ወይ? እስኪ አወበልኝ መልስ እጠብቃለሁ። ቁርአንንስ እስልምናን ታውቀዋለህ? እስኪ አውበል መልሰን፣ እጠብቃለሁ። ከሁለቱም አነጻጽሬ ምላሽ እሰጥሃለሁ ማለት ነው። በዚህ አጋጣሚ ልነግረህ የምፈለገው ነገር ቁም እረፍ። በእንዲህ አይነት አካሄድ እስልምናን እና ሙስሊሞችን አታክ አደርጋለሁ ብለ ከመጣ የሚገባህ ቦታ ላይ እናደርስህና እናቆመሃለን ማለት ነው። ስለዚህ ስርዓትህን ጠብቅ። ምን አገባህ አንተ። አንተ ሰላምታ ከተጠየቅ በተጠየቅበት መልኩ መልስ ስጥ። እስልምና ላ እንደምን አደራችሁ እንደምን አላችሁ ለሚሉን ክርስቲያን ወገኖች አልሐምዱሊላህ፣ ጌታ አላህ የተመሰገነ ይሁን፣ ሰላም ናችሁ ወይ ብለን ሰላምታ እንለዋወጣለን። ምክንያቱም አሰላሙ አለይኩምን ስለማያውቁ ሙስሊሞች እርስ በርሳችን የራሳችን የሰላምታ ልውውጣለን ባገኘነው መልካም ችሮታ ነገር ደግሞ ፈጣሪን የምናመሰግብንበት መንገድና ውዳሴ በስግደታችን በሌላውም ጊዜ አለን። እሱ የጠፋብን ሰዎች አይደለንም። አንተ እዚህ ጋር መጥተህ ሌላ አይነትን ምዕራፍ ልትከፍት እየሞከርክ ነው። ብታርፍ ይሻላል። ጥንቃቄ ብታረግ ጥሩ ነው። ሲጀመር ሙስሊም አይደለህም አንተ። አንተ ሙስሊም አይደለህም እንዴ ስለ ኩፍር ስለ ክህደት ስለ ጣዖታዊነት እየተከራከርክ፣ አንተ ምኑ ጋ ነው እኔ ሙስሊም ነኝ የምትለው? አንተ ውሸታ፣ እንደዚህ አይነት ውሸት፣ እንዲህ አይነት ቅጥፈት የለም። ጥንቃቄ እንድታደርግ ነው የምነግርህ። በመጀመሪያ ቁርኣናችን ራሱ አብዛኛው ቁርኣና ቤት እኮ ነው አይደል? ቁርኣናችን አሜት ነው ሐሜት እንዴት ያለ ቃል ያለ እሱ ፈጥሯቸው እነዚህ እንደዚህ ናቸው እንደሱ ምን እንደዚህ ናቸው። ቁርአኑ ጠቅላላ ሐሜት ነው አልክ። ምኑ ጋ ነው ሐሜቱ? ሐሜት ማለት ምን ማለት ነው? በመጀመሪያ ደረጃ እነሱ እንዲህ ናቸው እነሱ እንዲህ እንዲህ ናቸው። እነማን ምንድን ናቸው አለ። ቁርአኑ ያለውን ነገር ነጥቡን አምጥተ ነው ማስቀመጥ ያለበት እኮ አንተ ከዛሬ ሺህ አራት መቶ አስራ አራት አመት ከ አርባ ስድስት ዓመታትን ሙሉ የዓለም ሙስሊም ያለፈውም አሁን ያለውም ወደፊት የሚመጣው የሚገለገልበትንና የሚመራበትን ብርሃኑን ቁርአን እዚች ጋር መጥተህ በብጣሻም በሆነች ምላስህ እንዲህ አይነትን ተቃውሞ ወይም ደግሞ እንደዚህ አይነትን ዘለፋ፣ ትችት ልታካሄድበት አትችልም። ለነገሩ እተቻለው ካልኩ ኬርስ የራሱ ጉዳይ ነው። የምትደርስበት ቦታ ላይ ስትደርስ ትቆማለህ። ምን የምታመጣው ነገር የለህም። ግን ምኑጋ ነው ሀሜት ያለበት ቁርአን ላይ ሐሜትን ነው የሚከለክል እንደውም ሰዎችን አትበድሉ በሐሜት እንዳትበድሉ በዘለፋ እንዳትበድሉ ሙስሊሞችን ምዕመናንን እርስ በእርስ በዚህ አይነት መልኩ እንዳትሄዱ ነው የሚል ሌላውንም ሰው ቢሆን እንድናማ አልተፈቀደም ክልክል ነው ኢቭን ሙስሊም ባይሆን እንኳን ራሱ እንደውም ሁለት ሰዎች አንድን ሰው ሲያሙ እቦታቸው መሃላቸው ላይ ተገኝተ ካልከለከልካቸው በእነሱ ጥፋት ውስጥ ነህ አንተ አንተም ትካተታለህ የሚል የእስልምናው አስተምሮት ሐዲታችን ማለት ነው። አሁን ያወራኸው ቀጥፈትና ውሸት ነው። ቀደም ነገር ያለው እኮ ለመፈመስ ነው ሐሜት። መልሶ ደግሞ እነሱ ፍቅር ናቸው። ምንድን ነው አሁን? ይኸውልህ፣ ተመልከት እዛ ሆነ ትንሽ ነው የቀረኝ ትላለህ። የቱ ጋር እንዳለህ እኛ እያየንህ ነው። ግመል ሰርቆ አጎንብሶ መሄድ እኮ መሄድ እኮ የለም እኛ ጅሎችም አይደለንም ቂላቂሎችም አይደለንም ግልቁ ነው አትጃጃል አንተ አትጃጃል በመጃጃል የሚደረግ ነገር የለም በመጀዘብ የሚካሄድበት አካሄድ የሚካሄድበት አካሄድ የለም እኔ ትንሽ ነው ቀር አረ አረ እንዳትወርቅ እና ተመለስ አረ ተው ተው ተው ተው ገንተ እንድንለት ፈልጋለህ መጀመሪያውን እኮ እዛ ውስጥ ሆነን ይህን ቲያትር እየሰራህ ያለው እኛ ቲያትረኞችን እናቃችኋለን፣ ከነ ቲያትራችሁ እናቃችኋለን። እንዴ አረ ተቡ ሱብሃነላህ። እንደዚህ አይነት ቅጥፈት አንዲት እንኳን ጥቅስ ሳትጠቅስ ከቁርአን አንድ ጥቅስ ሳታመጣ ሀሜት ነው። እንዲህ ነው እንዲህ ነው እንዲህ ነው አልክ። የታለ ያልከውን ነገር በማስረጃ አምጣው ያልነህ እኮ ነው። አላመጣም። ካላመጣ ውሸታም ነህ ማለት ነው። ቅጥፈትን ነው እያካሄድከ ያለው ማለት ነው። የአንተን ቅጥፈት ተከትሎ ደግሞ ከመስለም የሚቆም ማንም የለም። ከእስልምናም የሚመለስ አይኖርም። ነገሩ ይቀጥላል። አንተ በዚህ መልኩ ቀጥል፣ እኛም በማስለም እንቀጥላለን። እየቀጠልን ነው ደግሞ ማለት ነው። ስለዚህ ብትተው ነው የሚሻለው። እንዲች አይነቷን ተውኔት፣ እንዲች አይነቷን ትወና አቁሙ። ከእኛም ብሶ ፉጨት አፍ ማመጥሞጥ ይላል ማን ያልፍ ቃልክ ባይብል ነው አላልኩም ይቅርታ እንግዲህ ምናልባት አንተ ባይብል ላይ ገብተ ምዕራፍ እንዳትፈልግ ባይብል አይደለም ያለው ያው ወደ መርካቶ አካባቢ ያሉ ሰዎች ናቸው ይባላል ከእኛም ብሶ ፉጨት አፍ ማመጥሞጥ እኛ አጠገብላ አንድ አንተ አፍን ልታመጠሙጥ አትችልም እኛ አጠገብላ እንዲህ ሸውዳለው ድብብቆች ምንትሴ አክኩል ውጫወታለሁ ማለት አትችልም ሁሉ ነገር እኛ እጅ ላይ ነው ያለው ያንተ የህይወት ታሪክህ ሙስሊሞች እጅ ላይ ያለ፣ ያንተ የመፈጠር መነሻ ሙስሊሞች ጭንቅላት ውስጥ፣ ሙስሊሞች ቁርአን ውስጥ፣ እስልምና ውስጥ ተካቷል። ስለዚህ ኮንትሮል አድርገናችኋል፣ የትም አትሄዱም ማለት ነው። ዕውር ቢሸፍት እስከ ጓሮ ነው ይባላል።